ዙሪያ አቅራቢያ ሆኖ ሁልጊዜ አጋንንትን ይጠብቃል። እንደ ጣዖት በሚመለክ ነገር ውስጥ በመሆን ለጣዖት ታላቅ ፍቅር ባለው ሰው ላይ ይሰራል። ዘካርያስ አስር ሁለት ላይ እንደ አንድ የተወሰነ የሃይማኖት ክፍል ጣዖትን ማምለክ ፍጥረታዊ ለሆኑ ነገሮች መለኮታዊ ኃይል እንዲኖራቸው ማድረግ እና ለእቃዎችን መለኮታዊ ክብርን መስጠት ነው። ሮሜ አንድ ከአስራ ስምንት እስከ ሀያ ሁለት የእግዚአብሔር ቃል ጣዖትን ማምለክ ማመንዘር እንደሆነ አድርጎ ይገልጸዋል። ኤርሚያስ ሶስት ቁጥር ስምንት እስከ አስር ስለዚህ እግዚአብሔር ልጅ ክርስቲያን በምንም መልኩ በቀጥታም ሆነ በተዘዋዋሪ ከጣዖት ጋር ግንኙነት ማድረግ የለበትም ከፍተኛ የህይወት ደስታ ተብሎ የሚጠራው እንደ ጁዶና ዲስኮ ሙዚቃዎች የተቀነባበሩ በሰይጣን እና በአጋንንት ነው ጌታ ሳያድነኝ በፊት ከሰይጣን ወይም ከሉሲፈር ጋር ከነበረን ስብሰባዎች ውስጥ አንዱ እንዲህ ያለው ትዝ ይለኛል። ይህ ዓለም የእርሱ እንደመሆኑና በኃይሉም ይህን ዓለም በሚገዛበት ጊዜ በቅዱስ ስሙ ሰይጣን የኢየሱስን ስም አይጠራም። ምንም ይህንን እርሱ ባለበት ካደረገም ሕይወቱ አደጋ ላይ ይጥላልና ነው። የሚያምኑትን ሁሉ እንደሚያጠፋና እኛን የእርሱ መልእክተኞች ገዢዎች አድርጎ እንደሚሾመን ቃል ገብቶልን ነበር። ሰይጣን ውሸታም ነው እና በእርግጥ የውሸት አባት ነው። ወደ ናይጄሪያ ይገቡ የነበሩት መጽሐፍ ቅዱሶችና አንዳንድ መንፈሳዊ ጽሁፎች እንዳይገቡ በማስደረግ የናይጄሪያ ክርስቲያኖችን ለማዳከም እቅዶች ነበሩ። በማያምኑ ውስጥ በመሆን ማንኛውንም አይነት ሰው ተጠቅሞ ክርስቲያኖችን ማሳደድና እምነታቸውን ለማዳከም ሁልጊዜ ይጥራል። በመናፍስ የሚመሩ የፈውስ አንባዎች በማቋቋም ነፍሳትን ይጠራባቸዋል። እነዚህም አንባዎች በቃልቻ በጠንቋዮች ወይም በአዋቂዎች የሚመሩ የፈውስ ቤቶች ተብለው የሚጠሩት በዙሪያችን የሚገኙ ናቸው። በዚህ ስፍራ ውስጥ ብዙ የውሸት ድንቆች በአስማት ኃይል ይሠራሉ። ይኸውም ወደ እነርሱ የሚመጡትን ሰዎች ማታለያ ዘዴ ነው። ሰይጣን ወይም ሉሲፈር ስለ ክርስቶስ ዳግም መምጣት እጅግ በጣም የሚያሳስብበትና መልእክተኞችንም ፈጣንና ትጉር ሆነው በሥራቸው እንዲገኙ ሳያቋርጥ የሚመክርበት ለምን እንደሆነ እንድትረዱት ያስፈልጋል። ምክንያቱም ሁልጊዜ ሰይጣን ጊዜ የለንም እያለ ይናገራል። ውድ የእግዚአብሔር ልጅ ክርስቲያን ሆይ ሰይጣን አያንቀላፋም። አንቺስ፣ አንተስ ታንቀላፋለህን? የአማኞች የጦር መሳሪያ የአማኝ ዋና የጦር መሳሪያዎች እነዚህ አራቱ ናቸው። እነሱም የኢየሱስ ክርስቶስ ስም፣ የኢየሱስ ክርስቶስ ደም፣ የእግዚአብሔር ቃልና የምስጋና ሕይወት ናቸው። በቀረውስ በጌታና በኀይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ተቃወሙ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ኤፌሶን ምዕራፍ አስር ቁጥር አስራ አንድ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ራእይ አስራ ሁለት ቁጥር አስራ አንድ በዚህ ነገር አስቀድም የብዙ ተናግሬ አለሁ ነገር ግን አንዳንድ ጥቂት ነገሮችን ለመጨመሪያ ያህል እደግመዋለሁ በመጀመሪያ ደረጃ እባካችሁ በዚያን በኢየሱስ ስም ኃይል እንዳለው እወቁ የኢየሱስ ደምም ኃይል እንዳለው እወቁ ቃሉ እንደዚህ ይላልና በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለው ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የመሰክር ዘንድ ነው። ስለዚህ የኢየሱስ ስም ሁልጊዜ በልባችሁና በአፋችሁ ላይ ይቀመጥ፣ ሁልጊዜም ጥሩት። እነዚህ ሁለቱ ማለትም የኢየሱስ ስምና የኢየሱስ ክርስቶስ ደም የሰይጣንን ምኞት በእኛ ላይ ያለውን ሀሳብ የሚበታትኑና በእርግጥም የሚበታትኑና በእርግጥም የሰይጣንንና የመልእክተኞቹን እቅድና ዘዴ ፈጽሞ የሚደመስሱ ናቸው። በሁለተኛ ደረጃ ሁልጊዜ ለእግዚአብሔር የምስጋና ና የዝማሬ ህይወት እንዲኖራችሁ ያስፈልጋል። ምክንያቱም በምስጋና ውስጥ ኃይል አለና ነው። ኢየሱስ ክርስቶስን ሳላገኝ በፊት ከተደረጉት አንዳንድ ድርጊቶች በዚሁ አርስት እስቲ ልመስክርላችሁ። አንድ የቤተ ክርስቲያን መጋቢ ሰው ነበር። እርሱም የመጋቢነት አገልግሎቱን የሚሰጠው በአቡቴ ሜታ በምትገኝ ቤተ ክርስቲያን ነበር። እኔም ላጠፋው አሰብኩኝ። ምክንያቱም ይህ ሰው የሚከተሉትን በመስራት ያስቸግረን ነበርና ነው። አንደኛ በማለዳ ሰዎችን ጠርቶ የማለዳ ስብከት መስከት በመስበክ ሰላማችንን ያፈርሰብን ነበር። ሁለተኛ በአቡቴ ሜታ በሚገኝ ባኬንቶላ መንገድ ቁጥር ሁለት የአቶቢስ ማቆሚያ ላይ በድምፅ ማውጊያ ይሰብካል። በመስበክም ብቻ አለም አላቆመም። ማጋንንትን እያሰረ ያስቸግረን ነበር። ሦስተኛም ደግሞ በቤተ ክርስቲያኑ ውስጥ የጨለማው ኃይላትን ሥራዎች በማጋለጥ ይሰብክ ነበር። ከዚያም አጋንንትን ያስርብናል። አራተኛም ደግሞ ብዙ ይጸልይ ነበር። አምስተኛም እንደዚሁ ሁልጊዜ ዘምርና እግዚአብሔርን ያመሰግን ነበር። መልእክተኞቼን ላኩበት። ነገር ግን እነርሱም ሊገድሉት ስላልቻሉ ይህንን ጉዳይ እኔው ልፈጽመው ወሰንኩኝ። በምላችሁ ቀን በአዲሱ ጄአርኤ ላይ ሲጓዝ አየሁት። እዚህ ላይ ስለዚህ መጋቢ እንድታውቁት የሚያስፈልገው ነገር ሁለት መላእክቶች አንድ በግራ አንዱ በቀኝ እንደዚሁም የዳመና አምዶች ሁልጊዜ አብረውት ነበሩ። እኛም እንዳንድ ገድለው መሰናከል ሆኑብን። በዚህ ቀን ግን ምንም ነገር ባጠገቡ ስላላየው ተልእኮዬ በጣም አድርጎ እንደሚሳካልኝ እርግጠኛ ነበር። በመብረቅ ልመታው እችል ዘንድ ዝናብ እንዲዘንብ ባዘዝኩኝ፣ ዝናብም ዘነበ፣ መብረቅም ይወርድ ጀመር። በአካባቢው የሚገኙትን ዛፎች ቅጠሎችን ያረግፍ ጀመር። ነገር ግን ይህ መጋቢ በደስታ እየዘመረ ይጓዛል። እስካሁን ድረስ የሚዘምረው የነበረው አዝማችን አስታውሳለሁ። አዝማቹም በኢየሱስ ስም ጉልበት ሁሉ ይንበረከካል የሚል ነበር። አዝማቹን ሳያቋርጥ መዘመር በመቀጠሉ ዝናቡ አቆመ፣ መብረቁም ጸጥ አለና ወዲያውኑ ሁለት መላእክቶች አንዱ በግራ አንዱ በቀኝ የሚንበለበሉ ሰይፎችን ይዘው ታዩኝ። አይኖቻቸውንም ሰይፎቹም ልክ እንደሚንበለበሉ እሳት ነበሩ። ከዚያም ኃይለኛ አውሎ ነፋስ መጣና ወሰደኝ። ራሴንም በሌላ ከተማ ውስጥ አገኘሁት። በእርግጥ በጣም ተገርም ያለው መጋቢው ስለ እርሱ የተደረገለትን ግን መንፈሳዊ ጦርነት አያውቅም ነበር። ስለዚህ የእግዚአብሔር ልጅ ክርስቲያን ከፍተኛ ጥበቃ የሚደረግለት መሆኑን መገንዘብ አለበት። መጽሐፍ ቅዱስ ለዚህ ነው የሚጎዳችሁ ነገር አንዳች የለም ብሎ የሚናገረው። ሁለተኛ ደግሞ ለመሰክርላቸው የምወደው እንደዚሁ ጌታ የሱስ ክርስቶስን ሳላገኝ በፊት በዛ ሥራ በነበርኩበት ጊዜ ስለ አንድ ከእኔ ጋር በታክሲ ተሳፍሮ ስለነበረ ክርስቲያን ልጅ ነው። በጣም ለጌታ ቅናት ያለው ስለነበረ ስለ ወንጌል የምሥራች የሚገልጹ ጽሑፎችን በታክሲ ውስጥ ያድለን ጀመር። በዚህን ጊዜ ለእኔ በሚሰጠኝ ጊዜ አልፈልግም አልኩት። ከዚያን በመቀጠል ስብከት ይሰጥ ጀመር። በዚህን ጊዜ ስለተረበሽኩኝ በእጄ ባለው ቀለበት መታወት አመታቴ ለመግደር ነበር። ልክ በምመታው ጊዜ ይህ ልጅ በኢየሱስ ስም ብሎ ጮኸ። ወዲያውኑም ብርሃንና፣ እሳት መላእክት ታዩኝ። እንደገናም ኃይለኛ ነፋስ መጣና ከታክሲ ውስጥ አውጥቶ ወደ አንድ ጥቅጥቅ ያለ ጫካ ውስጥ ወስዶ ጣለኝ። ይህንን ጫካ በጣም ጥልቅ ያለ ከመሆኑ የተነሳ እኔ በክፉ ኃይላት የምደገፍ ሰው ባልሆን ኖሮ በፍጹም ከውስጡ ልወጣ አልችልም ነበር። ያ ክርስቲያን ስለ እርሱ የተደረገውንም ጦርነት አያውቁም ነበር። እርሱም ሆነ ሌሎቹ ተሳፋሪዎች ያውቁት የነበረው እኔ ከታክሲ ውስጥ መጥፋቴን ብቻ ነበር። የኢየሱስ ክርስቶስ ስም ወይንም የኢየሱስ ክርስቶስ ደም ከአማኝ አፍ ውስጥ ሲወጣ እሳት ይልክብናል። ቃሉ እንደሚለው የጌታን ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ይድንበታል ይላል በምሳሌ አስራ ስምንት አስር ላይ። አድማጬ ሆይ የእግዚአብሔር ልጅ ክርስቲያን ከሆንክ እግዚአብሔር በሁሉ ነገር ላይ ስሙን ከፍ ከፍ እንደሚያደርግ አስታውስ መዝሙር መቶ ሰላሳ ሰባት በቅንደስ መቶ ሰላሳ ስምንት ቁጥር ሁለት ላይ። ስለዚህ ቃሉ እንደሚፈጸምና እንደሚሆን በማመን ተናገረው። ያ የእግዚአብሔር ታላቁ ቃል ኪዳን ነውና ነው። እንደገናም እዚህ ላይ ልጠቅስ የምፈልገው ነገር ቢኖር የምትናገሩት የምታውቁትን ብቻ መሆን እንዳለበት ነው። መጽሐፍ ቅዱስ የሚናገረን በቃሉ ሐሴት እንድናደርግና በቀን ሆነ በሌሊት ቃሉን እንድናስብ ነው። የእውነት ቃል በትክክል ለመናገር ቃሉን ማወቅ የግድ ያስፈልገናል። ምክንያቱም በቆላሲያስ ሶስት አስራ ስድስት ላይ የእግዚአብሔር ቃል በሙላት ይኖርባችሁ ይለናልና ነው። ስለዚህ ወደ መጽሐፍ ቅዱሳችን እንቅረብ፣ ሳናቋርጥ እንጸልይ። የዝማሬ ልብ የዝማሬ ልብም ደግሞ ይኖረን። በጌታ በኢየሱስ ክርስቶስ ስም የተሰጠንን ሥልጣን ደግሞ እንጠቀምበት። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማ ይምጣ፣ የወደደም የሕይወት ውኃ እንዲያው ይውሰድ። ራእይ 22 ቁጥር 17። ይህንን ምስክርነት ከሰማችሁ በኋላ ሕይወታችሁን ለኢየሱስ ክርስቶስ ለመስጠት ተጨማሪ ስብከት አያስፈልጋችሁም። የተለያዩ መንገዶች ሰይጣን በመቀየስ ከራሱ ጋር ወደ ገሃነመ እሳት ሊወስዳችሁ አቅዷል። ይህንንም ከዚህ ምስክርነቴ ልታረጋግጡ ትችላላችሁ። ሰይጣን ቃል ቢገባላችሁ ወይም ስጦታ እንኳን ቢሰጣችሁ በመጥፎ ዓለም መሆኑን እወቁ። ሰይጣን ውሸታምና የውሸታም አባት ነው። እግዚአብሔር ጠላታችሁ ብሎ ጠርቶታል። ስለዚህ ለምን እግዚአብሔርን የተናገረውን ቃል አታምኑ? ይህንን ምስክርነት ስትሰሙ የቻላችሁት በአጋጣሚ አይደለም። ራሳችሁን መርምሩና በክርስቶስ እንደሆናችሁ አረጋግጡ። ወደ ቤተ ክርስቲያን የያጅ ብቻ ሆናችሁ መቅረት ምርጫችሁ አድርጋችሁ ከወሰዳችሁ ራሳችሁን ብቻ የምታታልሉ ሲሆን ለዚህ ሕይወት እጅግ በጣም አስፈላጊ ለሆነ ውሳኔ የቸልተኝነትና ያለመቀበል ባይነት አቋም ከመሠረታችሁ ደግሞ ከዚህ የባሰ ስከፍጂ ነው። እለምናችኋለሁ፣ ከክርስቶስ ጋር ስላላችሁ አቋም እርግጠኛ ካልሆናችሁ፣ ሞት ካሁን ቢጠራችሁ መንግሥተ ሰማያት ስለ መግባታችሁ ጥርጥር ካለባችሁ፣ እባካችሁ ይህንን ቀላል ጸሎት በኀጢአተኛ ልባችሁ እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ ኀጢአተኛ እንደሆንኩ ራሴንም መልካም ሥራዎችን በመሥራት ላድን እንደማልችል አውቃለሁ። ስለዚህም ጋለፍ እንደሚገባኝ ያውቃለሁ። ነገር ግን በአጥቃቴ የተጸጸትኩ ነኝና ይቅርታ ታደርግልኝ ዘንድ ጠይቃለሁ። አሁን በእምነት አዳኜ ጌታዬና ብቸኛ የደህንነት ተስፋዬ እንደሆንክ በሕይወት እቀበልሃለሁ። አሁን ወደ ልቤ መጥተህ እንደ ተስፋ ቃል አድነኝ። ስሜን በሕይወት መዝገብ ጻፈው። ይህንን ሁሉ በከበረው ስምህ እጠይቃለሁ። አሜን። ይህንን ጸሎት ከልብ ጸሌህ ወይም ጸሌሽ ከሆነ ከዚህ ቀጥዬ በምነግራችሁ አድራሻ በመጠቀም የበለጠ መንፈሳዊ ምክር ካስፈለጋችሁ ጻፉልኝ። ዩኔ ናይጄሪያ፣ ፒኦ ቦክስ ሰቨን ዋን ቱ ፖርት ሃርኮርት፣ ወይንም በስልክ ለማናገር ከፈለጋችሁ ዋን ኤት ዜሮ ቦኒ ስትሬት ፖርት ሃርኮርት። ብቻውን ተአምራት የሚያደርግ እግዚአብሔር ይባረግ